ሁላችሁም እንደምታውቁት በአቤልና በርብቃ በጣም ደስተኛ መሆኔን ታውቃላችሁ አይደለ? ደስታዬ ሙሉ እንዲሆን ደግሞ አንድ ሀሳብ አለ። አሁን ጸጥላችሁ ሱ ምንድን ነው? ሱማ ሰርግ ነው። ሰርግ? አዎ፣ ወልዳችሁ አያት እንድታደረጉም ይፈልጋሉ። አዎ፣ እኔ ማጎት መሆን አምሮኛል። እንዴ! ኧረ አያስፈልግም። ሁሉ ነገር እኮ ቀስ ብሎ ይደርሳል። ተጠላሽስ አታየውም? ብቻ ብዙ ነገር ምን አለ ያኛ እንዲረው ጭራሽ እሽ ሊጠኙ ውሽ እንዲሁም ከዚህ በኋላ እንደ በፊት ወደ ስራሽ ትመለሻለሽ።

እንደዚህ አይነት ስህተት ማስረው በቃ አሁንም ርብቃ ከደና ኑሯና ከድሎቷ ተነስታ ከና ቤል ቤት በሰራተኝነት ተቀጥራ መስራት ትመርጣለች። እርግጥም እቅዷን አሳክታለች። ማለትም አቤል በፍቅር እየቀረባት መጥቷል። ይህ እንዲሆን ደግሞ እናቲቱ ከባዱን ሚና ተጫውታለች። ከብዙ ጊዜ ቆይታ በኋላ ወደ ቤት ሲከሰቱም ይች ልጅ ምንህ ናት በማለት ስለ ርብቃ ማንነት ይጠይቃሉ። ሚስቴ ናት በማለት አቤል እየተደነባበረ ይመልስላቸዋል። ይህንን ተከትሎ የአቤል እናትም በጣም ደስተኛ ሆኑ። ከስሟ ጀምሮም እንዲሁ ወደዷል። እናት በዚህ መልኩ ርብቃን ይውደዷት እንጂ አቤል ግን ወደ መጣሽበት መመለስ አለብሽ እያለም እያመነጫጭቃትና እየተዘበራረቀ ስሜቱን እያሳያት ይገኛል። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ዛ እያልኩኝ ርብቃ ክፍል ስምንት በጣም ደስ የሚል ድራማ ነው። ለማንኛውም እስኪ ምን አዲስ ነገር አለ ይዣላችሁ መጥቻ አለውኝ? ርብቃ እንግዲህ አቤል ገፍትሮ በጣላት ከኮሜድና ጋር ተጋጭታ ከፍተኛ ለሆነ ጉዳት ተዳርጋ ነበረ ሆኖም የአቤል እናት መምጣቷና የሪች መኖር ደግሞ ከህመሟ እንድታገግም ሆኗል ዛሬ ላይ በመጀመሪያ የአቤልን ቤት የተቀላቀለችበትን ቀን እያስታወሰች ሀብሏን ትቋጠር ትፈታ ታለቀስ ጀመረች በዚህ ሁኔታ ሪች መታ ለምንድን ነው ርብቃ የምታለቅሹው ምን አዲስ ክስተት ተፈጠረ አለቻት አይ ርችዬ ነገሮች አልጋ ባልጋ እየሄዱልኝ አይደለም። አቤል ላይኑ ለማየት እንኳን በጣም ተጸይፎኛል። እዚህ ቤት እንዳላይሽ ውጪ ብሎኛል በማለት ትነግራታለች። እና እሱ ካልፈለገሽ ለምን ይህን ያል መስዋዕትነት ትከፍያለሽ? በቃ ወደ መጣሽበት ተመለሽ አለቻት። እሷም እንግዲህ ምን አማራጭ አለኝ በማለት ሻንጣዋንም ጠቀለለች። ነገር ግን እናት ርብቃን በጣም ንብር የምትወዳት ልብሶቿን አስተካክላ የአቤልን እናት ለመሰናበት ደቂቃዎችን እየጠበቀች ነው። አቤል የት ልትሄጅ ነው? በማለት ርብቃን ይጠይቃታል። ሂጂ አላልከኝም አለችው። እሱማ ብዬሻለሁ እና ሁኖ እንዴ የምትሄጅው በማለትም የእሱም ፍላጎት ከፍተኛ እንደሆነም ይገልጽላታል። በዚህ ሁኔታ ሻንጣዋን እንዳስተካከለች የአቤል እናትም ወደ ሳሎን ይከሰታሉ። ልጄ ርብቃ የት ልትሄጅ ነው? በማለትም ይጠይቋታል አቤል ሂጅ ብሎኛል ና ወደመጣሁበት ወደ ቤተሰቦቼ ልመለስ ነው በማለትም ነገረቻቸው። ይህን የሰሙት እናትም እንዴት በዚህ ሁኔታ ሂጅ ትላታለህ? በማለት ልጃቸውን ተቆጡ። አሁን ሻንጣዋን ቀጥ በልና ወደ ክፍሉ አስገባ በማለትም ትዕዛዛቸውን ያስተላልፋሉ። ሆኖም የርብቃ ጉዞ ተሰረዘ ና ጥሩ ጊዜ ማሳለፍ አለባችሁ በማለት ከእናት ትዕዛዝ ይተላለፋል። እንግዲህ ተሰብስበው ምግብ እንዲመገቡና በተለይ ደግሞ እየተጎራረሱ በሁለታቸው መካከል ፍቅር እንዲጨምርላቸው እናት ከፍተኛው ሚና እየተጫወቱ ይገኛሉ። አቤል ደስተኛ አይደለም። ምንም እንኳን ለእናቱ የዋሻት ቃል አሁን ምን ብሎ ማሳመን እንዳለበትም ግራ ተጋብቷል። በዚህ የተዘበራረቀ ስሜት ውስጥ ሆኖ ግን እንደ ምንም ምግቡን በልተው ይጨርሳሉ። እንግዲህ እናንተም ተጫወቱ፣ እኔም ደግሞ ወደ ማረፊያ ክፍል ሄጃለሁ በማለት እናት አቤልና ርብቃ ጥሩ ነጻ ጊዜ ማሳለፍ እንዳለባቸው ስላመኑም ትተዋቸው ይሄዳሉ። ምግቡን ከጨረሱ በኋላም ጌም ጨዋታ በማለት ተሰብስበው ይሰለፋሉ። ከነዚህ ተጫዋቾች መካከል ኤዩኤልና ሪች ይገኙበታል። ተሸናፊው የታዘዘውን ቅጣት በሚገባ መወጣት ይኖርበታል። ከነዚህ ቅጣቶች መካከል ለሪች የተሰጣት ዳንስ ነበረ። ምስታም ተወዛወዘች። ሌላኛው ተቀጪ ኤዩኤል እዩኤል ፑሽ አፕ እንዲሰራ ነበረ። እሱም በበኩሉ ፑሽ አፑን ሰርቶ ይቀመጣል። ሶስተኛው ተቀጭ ደግሞ ራሱ አቤል ነበረ። የአቤል ቅጣት ርብቃ መሳም ነው። ርችና ዩኤል አቤል ላይ እንደዚህ አይነት ውሳኔ ያስተላለፉት ምናልባትም በሁለታቸው መካከል መቀራረብ እንዲፈጠር አስበውም ይመስላል። ሆኖም አቤል የተቀጣውን በሚገባም ይወጣል፣ ማለትም ርብቃን ይስማታል። ርብቃ ይህኔ በጣም ደስ ይላታል። በሌላ በኩል የርብቃ ወንድም የሆነው ብሩክ ለሪች ስልክ በመደወል እንዴት ናት ርብቃ እያለም ይጠይቃል። ርብቃ ደህና ናት፣ አቤል ውጭ ብሏታል። ነገር ግን ማዘሯ የሚያውቁት አቤል ሲደነባበር ሚስቴ ናት ብሎ አስተዋውቋል። በዚህ ሁኔታ አጣብቂኝ ውስጥ ነው ያለችው በማለትም ትነግረዋለች። እህቴ የማንም መጫወቻ መሆን አለባት ማለት ነው? አሁኑኑ ሄጄ እንድትወጣ አደርጋለሁ በማለት እየዛተ ነበረ አይ አረጋጋው፣ ነገሮቹ ቀስ ብለው ይስተካከላሉ። በራሷ ጊዜ ትምጣ እንጂ እኛ ሌላ ችግር መፍጠር የለብንም። ለማንኛውም ተረጋጋ በማለት ብሩኬን እንዲረጋጋ እያደረገችው ነው። ርብቃ ከመኝታ ክፍል ሳለች አቤል ተከትሏት ገብቶ እግሯ ላይ ይተኛል። ይህኔ ርብቃ እንደ አንድ ፍቅረኛ እየተንከፋከፈችው ና ፍቅር እየሰጠችው ነበረ። ሆኖም አቤል የሚናገረው ነገር ቀስ ፈልገሽ እንባምቢ ብሎ ሻውቃል መጮህ ፈልገሽ አንደበትሽ በትሽ ተዘግቶ ያውቃል። ልትናገሪው ፈልገሽ ዝም ብለሽ ታልፊዋለሽ። ብቻ ብዙ ነገር ብዙ የተዘበራረቁ ስሜቶቹ በውስጡ እንዳሉበትም ለርብቃ ይነግራታል። ርብቃ እምባዋን አፈሰሰችው። ርብቃን በግንባሩ ላይ ነበር ያረፈው። ጭራሽ እያለቀሽ ነው እንዴ? ምን ማለትሽ ነው ደግሞ? እንደውም ወደ ቀድሞ ማንነትሽ መመለስ አለብሽ በማለትም ሰራተኛነቷን ሊያስታውሳት ፈልጓል። ርብቃን ግልብጥ በማድረግም ወደ ሶፋው ትቷት ይሄዳል። ከዚህ በኋላ ሶፋ ላይ እንዳላይሽ እንደውም የቀድሞ ልብስ ሽን እየለበሽ ወደ ቀድሞ ማንነትሽ መመለስ ይኖርብሻል። ያው ሰራተኛ ሆነሽ እንደገባሽ አሁንም ሰራተኛ ሆነሽ እንዳይሽ ነው የምፈልገው በማለትም እየተናገራት ነው። በእርግጥም ርብቃ የገባችበትን አላማ ማሳካት ብትችልም አሁን ግን ካቤል የምታየው ተለዋዋጭ ባህሪ እንደፈለገች ሊያስጌዳት አልቻለም። እናቱ ከመጣች በኋላ በተለይ ሰራተኝነቱ ቀርቶላት የመቤትነትን ማድረግ ተሰጥቷት ሶፋ ላይ መዋል ማደር ከጀመረች ሰንበት በት ትብላለች። አሁን ግን አቤል እንደውም ከእኔ ጋር ፍራሽ አንጋራም፣ ከፈለግሽ መሬት ላይ አንጥፈሽ መተኛት ትችያለሽ፣ ሰራተኛ ነሽና አንችን አልፈልግሽም። የማውቃት ርብቃ የድሮዋን ሆና ማየት እፈልጋለሁ በማለትም እንቅጩን ነግሯታል። ርብቃ ምን መሆን እንዳለባት ግራ ተጋብታለች። እናት ግን ልጃቸውን ለመዳር ከፍተኛ የሆነ ጉጉት ላይ ናቸው። በተለይ አንዳንድ ጌም ጨዋታ እየተጫወቱ ባሉበት ሰዓት አሁን ሁላችሁም፣ በተሰባስባችሁበት ጸጥ ብላችሁ እንድታደምጡኝ ይፈልጋለሁ በማለትም ትዕዛዝ ያስተላልፋሉ። ልጆችም ጆራችን እኮ ነው የሚሰማሽ፣ ጨዋታችን እንጫወት ቢሉ ቢሉም በፍጹም ይህም ሊሆን አይችልም ልቁም ነገር ነው የምነግራችሁ በማለትም ጨዋታቸውን እንዲያቋርጡና እርሳቸውን ትኩረት ስበው እንዲያዳምጡም ያደርጋሉ። አቤልን ድረው መደሰት እንደሚፈልጉና የልጅ ልጅ ማየት ከፍተኛ የሆነ ጉጉት እንዳደረባቸውም ይገልጻሉ። አቤልም እረ ማዬ አይሆንም የምንሰርግ ነው በማለት በጩኸት ይመልሳል። ረብቃም አቤል ያለው ትክክል ነው እስኪ ለነገሮች እንረጋጋ በማለትም አሁን በውስጧ ጥያቄ እየፈጠሩባትና በተለይ ከአቤል አለመፈለግ ስሜት ስላለ እጅግ በጣም ከባድ ሆኖባታል። ሌላኛው የቤታቸው አስመሳይ ወንድሜ ነው የሚለው ኢዩኤል ነው። ኢዩኤል ዶክሜንቶችን እየፈለገ ለሌላ አሳልፎ ለመስጠትም እየተደራደረ ነው። ሳጥን በመክፈትም እያንዳንዱ ዶክሜንት ሲያገላብጥ ቆይቶ የሚፈልገውን ፋይል እንዳገኝና ይህንን ዶክሜንትም ይዞ ለመሹለክ ሲያስብ ርብቃ እንደደረሰችበትም ለዚህ ለደወለለት ሰው ሲነግረው ነበረ። ነገር ግን አቤል ሁሉንም ጠንቅቆ የሰማው ይመስላል። አቤል የዩኤል ማንነት በደንብ ጠንቅቆ ይረዳ ይሆን? ይህ ሰው ግን ዓላማው ምን ሊሆን ይችላል? ርብቃስ ካቤል ጋር የጀመረችው ጉዞ ይሳካላት ይሆን? ወይስ አሁን እንዳስበው ያው በሰራተኝነቷ እንድትቀጥል እየተጨቃጨቃትና እያመነጫጨቃት ይገኛል። ከርብቃ በእርግጥ የወደደው ባህሪ ያለ፣ ያኔ ጉዳት ባደረሰባት ሰዓት ለማሚ ነገርሻት ወይ በማለትም በግልጽ ጠይቋት ነበረ። ይህንን ከተናገርኩ ሌላ መዘዝ ይመጣብናል ብዬ አልተናገርኩም አለችው። ይህንን ባለመናገርሽ በጣም አመሰግንሻለሁ፣ እወድሻለሁ በማለትም ገልጾላታል። ይሁን እንጂ የአቤል ጸባይ ግን ተለዋዋጭ ሆኖ በጣም እጅግ አስቸጋሪ ሆኖባታል። እርብቃ ቀጣዩ ክፍል ከአቤል ጋር እየጀመረችው ጉዞ ይሳካላት ይሆን? ለዛሬው ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ ሲሆናችሁ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ባይ።